ፍቅር ይሻለ ማለት አፋቅር ሀዶ ባይ ያላልኩም እኮ እንዴ! እኔ እኔ እንዴት ነው ሴቶ ነው ወንዱን አፋቅር ያለው ብላ የምትናገረው? ወይኔ! ምን ነው ሻል እኔ እንዴት ዘድልም ያልኩት። ለምሳሌ ቅዱስ ሄሚን አፋቅር ይሻለ ቢላት ወይም ሄሚ ወይ ከቅዱስ ጋር ቢቶን ደስ ይላኛል ነው እንጂ ያልኩት። እኔ ቢቶን ነው እንጂ እኔ ቀልበታ አርግ ተንበርክ ቀልበታ አርግ አላልኩም ብያለው እንጂ። ወይኔ ወደት ወደ ደግሞ ውዴ ማለት ነው። ሰው ነው እኔ አንቺን ብቻ ሳይሆን፣ ኮሜንት አይታችሁ ከሆነ ትዝታ የምትባል ልጅ እንኳን ሂዳችሁ እዩት፣ ምን እያለች ነው? እኔ ደግሞ ሀይሚ አፈቀርኩ አንተን ያለች መስሎኝ ደስ አለኝ ያለች አይገርማችሁ! እንደዛ ማለት ለአተ አክብሯን፣ የጠበቀች ሴት ናት ነው። አተለም መቼ ማተለም አፈቀርኩና አተለም እኮ ነው። ቆይ ልንገርሽ፣ ሴቶቹ ነን እኮ ሴቶችን በግድ በውስጥ እኮ ስንት ሴቶች አለን ፎቶው የሆነ ነገር አይተን ሀይ ስንባል እንኳን ቶሎ የምንመልስ ሰዎች አለ ወይ? የኔ ጌታ የኔ ምን እንላለን? ይሄ ማለት እነዚህ ሰዎች ናቸው እኮ ሃይሚን ዛሬ አፍቅርሃለሁ ብለሽ ተናገሪ ብሎ እሷን እየሰደቡ ያሉት በውስጥ ፎቶውን ብቻ አይቶ ለራሳቸው ሃይ ብሎ የኔ ውድ የኔ ፍቅር የሚሉ ሴቶች ራሳቸውን ዝቅ እያደረጉ ያሉ ሴቶች ናቸው። ዛሬ ላይ በግድ አንቺ ሂደሽ አፍቅርሃለሁ ብለሽ ተናገር የሚሉ እሷን የሚሰድቡ እንጂ ራሳቸውን ክብር፣ በቃ ራሳቸውን የማከብሩ ቤተሰቦቻቸውን የማከብሩ ሰዎች ግን ከእሷ ጋር ሆኖ ብሩኬን እየሰደቡ ሳይሆን ለምን አንተ አትናገርም አፍ አውጥተህ? ለጥቅም ጥቅም እኮ ሁላችንም ሴቶች እኮ ጥቅም ሳይሆን የምንፈልገው እሷ እኮ እሱ ላይ ተስፋ አድርጋ እሱን ተማምና እኮ የምትኖረው በቃ እሱ አለ ለኔ ሁሌ እንደዚህ ይላታል። እስከ መጨረሻ እኮ አብረን ነንኛ። እስከ ምን ሞት እንኳን ሽማግሌ ምን አሮጊት ነሽ እንኳን አብረን መምጣታችን አይቀርም እያለ ተስፋ እየሰጣት ግን ደግሞ ሌላ ሴቶች ሲመጡ ደግሞ ምን ምን እያለ ዝም የምለው እንደዚህ አድርጎ ተስፋ እየሰጣት ሰዎቹ ሲመጡ ሴቶቹ ገልብጦ ወደሱ አንተን አፈቀርኩ ኖ እኔ ይህ ሃይሚዬ ፍቅረኛ ነን፣ ግን እሷን ለመፈተን ነው እንጂ የመጣሁት ብሎ ብሎ ብናገር እሷ ልቦ አይሰበርም? ፕራንክ እሷ ብታደርግም ሁሌ እሷ ናት የምትሰበረው። ለምን ዝም ይላላ፣ እሷ አይናገርማ። ለዛ ብትቶ ይሻላል ይሄን ፕራንክ ውዴ። ትናንት እንኳን በደንብ ነው የደነገጠው። ፊቱ ራሱ እኮ አመድ ነው የሆነው፣ እንደዛ ስትለው እንደዛ ነው። ግን ዛሬ ምናልባት የሚለቀት ቪዲዮዎች አሉ፣ በእነሱ እኔ እንጂ ትላንትና አትፍረዱበት። እሷ ላይም እሱ ላይም አትፍረዱ። ትላንትና በጣም ደግሞ ቅድም የምሬኝ ነው ምላቸው ማለት ይልስትሽ ሀይሚ ይህንን ፕራንክ ብትተው ይሄንን ፕራንክ ባታደርግ ምናምን ብለሻል። ኦፍኮርስ አዎ ፕራንኩ ትንሽ ብደብረንም ግን እንደኔ እንደኔ ትክክል ናት ላይ መሰለሽ። የትኛውም ነገር ቆይ አንድ አዳም ሲኝረ የትኛውም ነገር ሳይደፈርስ ሳይጠራ ገባሽ። አሁን እሱ የራሴ የሆነ ሰው ይዤ አለው ምናምን ብላለች አይደለ። እሷን አመቱን ሙሉ አያውቃትም ወይ ነው እንዲህ በቀላሉ የምትበገር ልጅ ነች። አንድ ሁለተኛ ነገር ደግሞ ሁለተኛ ነገር ደግሞ ይሄንን ልጅ አምጥታ እንዲህ እንዲህ አድርጊ ሲ ብሩክን እንዲህ እንዲህ እንፈት ነው ምናምን ብላለች አይደለ ለዘነባ ዘቢ ያ ቆያ እንደ ያዳምጪ ለሊንዳ እንደዛ ብላለች። ለምን እንደዛ አለች አትበሉ ላይ አሁን አንቺን የራስሽን ሕይወት ይዘሻል በቃ እኔም ከሊንዳ ጋር ቀጥራለሁ ካለ፣ እሷ የራሷ የሆነ አቋም ይዘ ነው ወደዚህ የመጣችው። ለአንዴ ነው ለመጨረሻ ሲመስለኝ ማለት ነው። እዚህ ጋር ለምን እንዲህ አደረግሽ እኔም ተሰምቶ ነበር በሰዓቱ። ግን ደግሞ ያደረገችው ነገር ትክክል ነው። አንድ ሰው ወደ ራሷ በትክክለኛው ትመለሳለች ማለት ነው። ይህንን በደንብ እንትን ካለች በኋላ ስራ መስራት እንዴት እንዳለባት ታውቃለች ታቃላችሁ ብሩክንም ብዙ ሰው እንደሚፈልግ ሀይሚን ብዙ ተፈላጊ እንደሆነች በዚህ ሰዓት ላይ የማንም እጅ የማትፈልግ አይነት ሴት ናት ጀግና ሴት ናት ሀያ አመት ሳይሞላት ታሪክ የሰራች ሴት ናት ሀገር ሙሉ ያውቃት ሴት ናት ብቃት አላት አይምሮ አዳዲስ ነገሮችን ማ እንደ ባለፈው እኮ እንደ ክርክራቸው እንደ እልሃቸው እስከ እስከ መቼም አይፋቱም ነበር ግን ደግሞ በመሀል ገብታ ነገሩን እንዴት ነው ያቀዘቀዘችው ሀይሚ በጣም ባለ ኩሩ አይምሮ ልጅ ናት። ብዙ ፈላጊ አላት። የምሬ ነው፣ እንደሱ አይነት ሰው ስለማይገኝ ማንም ሰው እሷን ሊያገኛት ይፈልጋል እንጂ ወደኋላ የምትቀር ሴት አይነት አይደለችም። አንድ ነገር ሊንገርሽ እንትኑን ያመጣችበት አይዲያ ለኔ ተመችቶኛል። የምሬ ነው። ለመጨረሻ ልትፈትነው ሊሆን ይችላል። በቃ አለቀ። ከዛም በኋላ ቆርጣ ወደ ራሴ ይመለሳሉ ብለን ሊሆን ይችላል። ይህንን ያመጠችበት በቃ አንቺ የራስሽን ህይወት ጀምረሻል። ሊንዳ ካፈቀርሽኝ በቃ እሺ ሊሆን ብሎ የምርም ከሷ ጋር እንትን ካለ ሪሌሽኑን ከቀጠለ ደካማ ነው ማለት ነው። ገባሽ? ስለዚህ ይህንን አውቃባት ትኖራለች ማለት ነው። የምሬን ነው። በጣም ከባድ ፈተና ቢሆንም ይሄን ከተዋጣ ነው ሱ ነው በሆነ በጣም ደግሞ ማለት ነው። ከዚህ በፊት ኢየሱስ ሱሲ ይዞ የመጣ ጊዜ ብላ ትምህርት ለማስተማር ነው ሄዳችሁ አይደል? አሁን ደግሞ ማለት ነው ይቺ ብሩክም ደግሞ አንተ ትምህርት እያስተማረች ነው፣ ጌታ ማለት ይቺ ልጅ አንተ ለፍራንክ ነው እያመጣች ማለት ያመጣው ወይም ለጊዜ እኔን ለማስቀናት ነው እሷ። እውነትም አንተ ብታፈቅድስ ብላ እሱን እያስተማረች ነው። በዚህ ላይ ማለት ነው ገባችሁ። ትክክልነሽ ምክንያቱም ከዚህ በፊት ሴት ሲያመጣ ማለት ወንድ ስታመጣ ሪቀቷን ጠብቀ ነበር። ደሞ እቺ ያሁን ያመጣት ሴት ልጅ ናት፣ ያመጣት ብሩክ ነው። በከልክ በላይ ተቀራርበዋል፣ ተቃቅፈዋል፣ ይሲማታል፣ ያውራሉ። በጣም ሪሌሽናቸው ቅርብ ሆኗል። እንዴት ነው ፍቅር ላይዛት የሚችለው የምችለው አይነት ነገር በህይወታችን ዘመን አለ። እግዚአብሔርን በጣም ትክክለኛ እንትን ነው ይዛ ይመጣችሁ። ይሄ ደግሞ የሀይሚ እጃ አለበት፣ በእርግጠኝነት የምር ይህንን በስነ ስርዓት በድል መወጣት ያለበት በዚህ ሰዓት ላይ ብሩክ ነው። ለምን አመጣሽ ሀይሚ አትበሉ። ትክክለኛ ነገር ነው ያመጣቸው። የምሬ ነው እንደኔ ማለት ነው። አለ ብሩክ ራሱ ትምህርት አለ። በዚህ ላይ ትምህርት መማር አለበት እሱ ራሱ። ገባችሁ? ለራሱ ነው። እስከ ዛሬ ከተሰሩ ቪዲዮዎች ትላንትና፣ ከትላንቱ የተሰሩ ቪዲዮዎች በጣም አስተምሮኛል። ከትላንቱ ራሱ እርቅ የተፈጠረ ቀን ምንድን ነው ያለችው ሀይሚ? ምክንያቱም እንዲህ አይነት ነገር በሚፈጠረው አሁን ለምሳሌ ሀይሚ በልጅቷ ቃንተ ወደሀይሚ ወደ ብሩክ እንድትሄድ ነበር የብሩክ ሀሳብ፣ ግን ደግሞ አልተሳካም። ለምን መሰላችሁ? አሁን እሱ ሌላ ሰው ከያዘ ሁለት አይነት ነገር አለ እዚጋአሁን ባሌ ሌላ ሴት ተጣልተን ቢሆን ወደሱ እንዲሄድ ሌላ ሴት ይዞ ቢመጣ እኔ ከሱ ሊሸሽ ይችላል ወይ እቀርቦ ይሆናል፣ ሁለት አይነት ነገር አለ። የምሬን ነው። ሀይሚን አሁን ከብሩክ አራቃት ነው። ሌላውን እንድታይን ያደረጋት ይሄ እኮ ትምህርት አለው በነገራችን ላይ የምሬን ነው። ሁለት አይነት ነገር አለው ገባችሁ። ግን ከዚህ ሁሉ ሁለት ሰው የራሳቸውን ሕይወት በስነ ስርዓት ተነጋግረው ብኖሩ ይሻላል ብይ ባይ ነኝ እንደኔ እንደኔ ማለት ነው አራ የምንላችሁ ያቃ ይላሱ እንደዚህ አይነት ነገር ለማስቀናት የሚሄዱት መንገዶች ቢቀራ ከምትወዱት ሰው ነው የምታጡት። ገባችሁ የምር ነው አሁን አንድን ሰው ለማስቀናት ብለን የምናደርጋቸው ነገሮች ከምንወደው ነገር እናጣለን። ስለዚህ በጣም ከባድ ነው የምር። አሁን ቆይ እሷ አ ይሄን ሁሉ አመት እንትና ስታመጣ ፍፄን ስታመጣ አይታችኋል። ብዙ ሰው አምጥታለች። ይሄ ሁሉ አመት ግን እያደረገች ነው ግን ደግሞ እሱ እንትኑን ተቃረ ምን ማለት ነው? እንደዚህ ማደረገ ለምን አስባ ነው ብሎ የሚያስብ ሰው ከሆነ እንኳን ይሄን ሁሉ አመት አንድ አመት ሙሉ እሷ እያመጣች ተይና አንድ ቀን በቃ አንድ ሰው ስታመጣ ምን ልታስተምረኝ ነው ምን እንደሚያደርግ ፈልጋ ነው ብሎ ኮ ያስብ ነበር። ይሄውን ሁሉ ዓመት አሁን ደግሞ ክርክር ደግሞ ማርያምን እልህ ደግሞ ማለት ነው መጥፎ ነገር ላይ ሰው ያደርሳል። ሌላ ደግሞ እናንተ እንትኖት ደግሞ ጠብቅ እሱ እናንተ ሌላ ደግሞ የምነግራችሁ ብሩክኬና ሀይሚ ብሩኬ አውጥቶ ባይናገርም እያፈቅራታል። ግን ምን መሰላችሁ? ብሩኬና ሀይሚ ብዙ ነገር አብሮ አሳልፈዋል። እኛም ከነሱ ጋር አሳልፈና እግዚአብሔርን እኔ አሁን እንደፈለጉ ብጣሉም የፈለጉ ብሉም ማለት ነው እኔ ያለ ብሩኬ ሀይሚ በቃ ኔንጃ ማየት ደስ አይለኝም። ያለ ሀይሚ ደግሞ ብሩኬን ማየት ደስ አይለኝም። ብዙ ሰዎች አሉ እኮ ዩቱበሮች፣ ግን ደግሞ እነሱ ሁለታቸውን ነው የምንፈልገ አይደል እንዴ? ለዛ እናንተም ደግሞ ተጣልተዋል እነሱ ብላችሁ ብሩኬን ያንቺ ወንድም ነው ወንድሜ የነት ዝታ ምናምን ብላችሁ አቀናብራችሁ ሲታደርጉ ማለት ነው። ለሀይሚ አስባችሁ ሳይሆን በቃ እሷን እየጎዳችሁ ነው። ማርያምን ምንም ቢሆን ማለት ነው እነሱ አልተለያዩም። ስራ ሊሆን ይችላል ግን ደግሞ እሷን እሷ ዝቅ እንድትል ቅስሟ እንዲሰበር እኛ ኮ ሴት ሁነን የወደድነው ሰው ምንም ብገፋንም ምንም ብለንም እኮ እንወደዋለን አደል እንዴ? አንቆርጥም በቃ ከውስጣችን አይወጣም። ግን ደግሞ እናንተ ወንድሜ የኔ ትዝታ ምናምን ብላችሁ የእሷን ፕሮፋይል አድርጋችሁ እሱንና እሷን አቀናብራችሁ እንደዚህ ሲታደረጉ ውስጧ ይሰበራል። ለምን እንደዚህ ታደርጋላችሁ? ስራ ሊሆን ይችላል። እሷ ትወዷለች፣ ባይወዳትም ትወዳለች። ግን ደግሞ እሱም ይወዳታል። እንደዚህ ማድረግ ደግሞ ማርያምን፣ ጥሩ አይደለም። ይህንንም አስተካክሉ። እኔ ያኳ አጠፋው፣ ይቅርታ ትወደዋለች ትወደዋለች፣ እማ አትበይ እሺ። እሱም ይወዳታል፣ ሁለቱም ነው የሚዋደሩት። እሱም ይወዳታል፣ እሷም ትወደዋለች አልኩስ

ሁለቱም ይዋደዳል። ልዩነቱ ምንድነው? ሀይሜ በስነ ስርዓት እያሳየት ነው ፍቅሩ። እሱ ግን ምን እንደሚጎልበት አላውቅም። ዛሬ እዚህ ሶሻል ሚዲያ ላይ ወጣው ሀይሜን አፈቅራታለሁ ካለ ምን እንደሚጎልበት ግራ ግብት ነው። ለእኔ ጥያቄ ነው ብኛል። እኔ ሙቴን ከተፋትኩ ብዙ ነገር ዘረዝራለሁ። ስለዚህ ዝም ምለው። ብሩኬ ደግሞ ሀይሜ እንደምታፈቅረ እርግጥ በእርግጥ ይህም ብራንክ የምታመጣ እርግጥ በእርግጥ ያውቃል፣ ሙሉ በሙሉ ያውቃል። ለምን ሀይሜ መጎዳት እንደፈለገ ነው ግራ ግብት ትመያለኝ። ገብቷቸው ይሄ የዛሬ ቪዲዮ አይተን ነው የምንፈርደው። ልጅቷን በትክክለኛ ህይወቷን እንደምትመራ ማለት ነው። እስከዛ ድረስ እኔ አብሮ ሴት እየጋ ነው ያለው። ከባድ ነው። ብቻ ሚዲያ ላይ ወጥቶ ስላልተናገረም ብቻ እንዲህ አያደርጋትም አይወዳትም ማለት አይቻልም። ምክንያቱም እነዚህ ሁለት ልጆች ባይዋደዱ ኖሩ መቀናናቱ ለምን አስፈለጋቸው? ገባሽ? ይሄንንም አንድ እንትም ማለት መያዝ አለብን። ገባች? ብሩክ ሀይሚን ማስቀናት ለምን አስፈለገው? እንድትቀኝ ነው፣ ቀንተሽ ወደ እኔ እንድትመጪ ነው ያለው። ስለሚወዳት ቦታ ለሷ ስላላት ነው። ገባች? እዚህ ጋር ደሞ ወጥቶ ባልተናገረ ነው። አሁን ሁሉም እየተናገረ ያለ፣ እነሱ ደሞ የራሳቸውን ምክንያት ሊኖር ይችላል። እዚህ ጋር ገባቿ? ስለዚህ ሁለቱም መቀናናቱ ለምን ያስፈልጋል? ባይፈላለጉ ኖሮ እና ከዚህ በፊት ደግሞ እንዲህ አፈቅርሻል ብሎ አፈላ ወጣም እንጂ ብዙ ነገር ተናግረዋል። እስከ የአራት ልጆች አባት እናትነን ደግሞ ሌላ ምንድን ነው እስከ አርጅተን እንኳን ልጆቻችንን ቪዲዮቻቸውን ያያሉ ምናም ብሎ እኮ ብዙ ነገር ተናግረዋል። ብቻ አፈቅርሻለሁ የምትል ቃል ከአፉ ስላላወጠ ብቻ ነው እንጂ አሁን ለምሳሌ ጓደኞቹ ትላንት ሺ አፈቅርሻለሁ እንድማ ይፈቃቀሩ ቢያቅ ኖሮ ቅዱስና ምፍታይ ተገናኙ ቀን ኤክሱ ናት። አሁን እኮ ኤክሱ ናት አላለም እንት ቅዱስ ኤክሱ ናት ምናምን ብሎ ሲል ኤክሱ አይደለችም። አሁን ገና ናቸው ኤክሱ የምትባልበት ጊዜ አልደረሰም። ኤክሱ አልሆነችም እስካሁንም ኤክስ የሚባለው እና ፍቅረኛሞች መሆናቸውን በዚህ ማወቅ እንችላለን። የምር ነው። በዚህ በዚህ እንኳን ባናወራ ይሻላል። የግድ አፋ አውጥቶ ስላላወሩ አይፈላለጉም ማለት አይደለም። እነሱ በትክክል ረብ ነው የሚፈላለጉት ውዴ። በደንብ የምሬን ነው። ረብ ግን ነጣጠላችሁ። እናንተ ሁለቱን እየነጣጠላችሁ ከዚህም ከዛም እየቦሰታችሁ ስታናዱዱ ግን እኔ ሁለቱን ነው የምወደው። ወላሂ ሁለቱን ነው ግልጽ። ሊንገርሽ አይደል? እግዚአብሔርን፣ ሃይሚን ሙትትብ የነ ሞዳ በጣም ማንም ሰው የሚያውቀው ነገር ነው። ግን ደግሞ ሃይሚ ስለምትወደው ብሩክን ነው እወደዋለው። ቢኮዝ ሃይሚ እወደዋለች። ገባችሁ? ስለዚህ አዎ፣ አትቆራርጡ፣ አትለያዩ። የምሬ ነው። እነሱ ፍቅረኛሞች ናቸው። በስነ ስርዓት ወጥቶ ባለመናገራቸው ምናችሁን ቅረ ይባል እንዴ? አሁን ተለያየን የራሴን ሕይወት ይዤ ያለው አለች። ኧረ እነ እሺ፣ ትላንትና ምን ያስቀናት ነበር? እሱ ስለምን ይቀና ነበር? ሱቶታው እንዴት ነው አላት። አስብሻል አለች። በትላንትና አትረዱም? ቢያንስ አይወዳትም ነው አያፈቅራትም ነው። እንደዚህ እንደዛ አትበሉ። እስቲ እንደነገሩን እና አብርደው ወደ ራሳችን እንመለስ ምናምን ምናምን እያለ ነበር ባለፈውም እና ስለዚህ በቃ እኛ አንቀባበል የምር ዘይነባ ማለት ነው። ትናንትና ያወራሽው ንግግር ሳያዳምጡ ሜዳው ትርምስ ምስ ምስ ብሏል እና እንደዛ ወሬ ሳያጣሩ ለሚያወሩት ላሞች እናንተ ቦታ አትስጡ። እግዚአብሔርን በጣም ነው ማዝንባቸው ነው የምሬ የትልቅ ትንሾች ናቸው በጣም ማለት እድሜው ትል እድሜያቸው ትልቅ እነሱ ግን ትናንሽ ናቸው ገና አይምሯቸው ማለት ነው በጣም ነው ማዝነው የምሬ ነው እንደዛ ብዬ ስናገር በጣም ይቅርታ አድርጉልኝ ጌታን ሰው በአይምሮ በእድሜ ልክ አይደለም እንትን የሚባለው በአይምሮ ነው ብላለች ባለፈው ስቶሬጅ ላይ በለቀቀችው ጥቅስ ሳይኒ የምሬ ነው ብስለት በእድሜ አይደለም የሚመጣው ለካ እውነቴ ነው ስለዚህ ባልተጣራ ወሬ ሚዲያ ላይ አታውጡ። እውነት አሁን ሀይሚን የሚወዱ እህቶቿ የምሬ ነው ያለ መረጃ ምንም ነገር አያራምዱም። ከዚህ በፊት ማይታችሁ ከሆነ መረጃ አለሽ? አዎ ይሄው መረጃ አለ ብሎ ነው የሚያወጡት። እኔ ብዙዎቹን ስለማውቃቸው ነው። እናንተ በቃ ፏ በለው እና የወደዳችሁትን ውደዱ መብታችሁ ነው። ግን ደግሞ ሌላ ነገር አትናገሩ። በቃ እስቲ እስከምናይ ድረስ መጨረሻቸውን ስለዚህ ይሄ ነው የምላችሁ። ሌላ የሚለው ነገር የለም። ብዙ አውራ ነው የምር። እና ባልተጣራ ወሬ እንዲህ ትርምስምሱን አታውጡ። ረጋ በሉ እስኪ፣ ሰከን ሰከን በሉ። እኔ ቲክቶክ ራሱ አልገባሁም ነበር። ቅድም ነው ያየሁት። አፍተሻል ስላንት ያወሩን አውጥቶ አውጥቶ ቆርጦ ቆርጦ ቆርጦ፣ ከታች ደግሞ የኮሜንት ጋጋታ ራሱ እየሳቁበት ምናምን ነገር በኢየሱስ ስም በቃ ሁለታችንን የምትወዱ ከሆነ እንዲ ነገር አታርጉ። የምር ያልተጣረ ወሬ አውጥታችሁ ልጁን አታሳ በ በጣም ነው የሚደብረው የምር ልክ ነሽ። እና ቡቶ ሴ በቃ ደህና ዋሉ። ሊወጣ ነው ከሌ በቃ እሺ